የውላችሁ ላሞች ላሞች ይጣላሉ። አሁን ከብቶች በተፈጥሮ ባህሪ ያላቸው ይዋጋሉ፣ እራሳቸው ይዋጋሉ። አንድ አንዳንዱ አንዳንዱ ለጨዋታ ይጀምራል። እየውላችሁ አሁን እየረበሸቻለች ጥጉሯ ላም ነች። በጣም እየረ እየረበሸ ዝም ብላችሁ ይኸው ውስጥ አሁን ከሁሉም ጋር ምትጣላ እሷ ነች እና ሁሉንም ትነካካለች ውስጥ እየሄደች በጣም መንፈስን የሚያረካ ደስ የሚለው በተለይ መሀል ከተማ ጭንቅንቅ በጣም ደስ የሚለው ነገር እንደዚህ ወደ ገጠር ወጣችሁ፣ ምናልባት ቤተሰቦቻችሁ ከክፍለ ሀገር የሆነ ሰዎች እንዲህ ከከተማ ወጣችሁ ስትዝናኑ፣ ወይ ደግሞ ቤተሰብ ጋር ስትሄዱ እጅግ በጣም ደስ ይላል። ሶ ሁላችንም ያደግነው ያደግ ነው ያው ከብቶችን ጠብቀን እረኛ ሆነን ነው ያደግ ነው። ስለዚህ አጋጣሚ ወደ ክፍለ ሀገር ስንሄድ ምናልባት የልጅነት ውስታን ስለሚያሳየን፣ ይሄኛውን ነገር ለአጋራችሁ መጥቻለሁ። አንዳንድ ላሞች ይዋጋሉ። አንዳንዶቹ ደግሞ በሰላም ይኖራሉ። እዚህ ጋርም የእድሜ ልዩነት አለ። ድሮ ድሮ እኛ ከብቶች ስንጠብቅ ጥጆችን ልጆች ለብቻ ይጠብቃሉ። ጥጆችና በጎች አንድ ላይ ሰፈር ይውላሉ። ትላልቅ ላሞች እንዲሁም ደግሞ በሬዎች ለየብቻ ወይ ምግጡ በቦታ ይሄዳሉ። በተለይ በተለይ ደግሞ በሬዎች ለሊት ይወጣሉ። እርሻን ከጨረሱ በኋላ ለሊት ይወጡና የተመረጠ ሳር አሁን ይሄኛውን ሳር ይህኛው ሳር አሁን አሪፍ ሳር ነው። ቆንጆ የመኖ ጊዜ ነው። ጊዜው ህዳር ስለሆነ አሁን ሳርም የሚደርስበት ጊዜ ስለሆነ እነዚህ ከብቶች አሁን ጥሩ እየበሉ ነው። የሚያስፈልጋቸው ዲወርም ማድረግ የውስጥ ጥገኞች ማጥፋት ያስፈልጋል። ስለሆነ አሁን ለእነዚህ ክኒኒዎችን ከሰጠን በቀላሉ የነሱን በሽታ መከላከል እንችላለን። አሁን ቅድም የዕድሜ ልዩነት ያልካችሁ ነው። እነዚህ አሁን ጥጆች ናቸው። እነዚህ ብቻቸውን ነው ሰፈር ሙሉት እንደዚህ ከቤት ወጥቶ ውጪ ላይ አይውሉም። እና የሚታለቡ ላሞች ናቸው ውጪ ላይ የሚሆኑት። የውላችሁ ቅድም ያልኳችሁ እችኛዋ ጡጉሯ በጣም ተንኮለኛ ነች፣ ችግር አለባት። የውላችሁ ጥጆች ከእናታቸው ጋር እዚህ ሲውሉ እናቶቻቸውን አይጠቡም? ለምንድን ነው የማይጠቡ ማይጠቡ መሰላችሁ፣ ጠዋት ሲወጡ ጡቶቻቸውን አሁን የእነዚህን ጡት ቀረብ ብለ ምናልባት ብታይ፣ ይኸውላችሁ አሁን ትችኛው አላት። እናቶቻችን ዱሮ ጡቶቻቸው በተስቀቡ ጥጃ ደግሞ በተፈጥሮ ሽታ ያለው ነገር ካየች ትሸሻለች። እኛው የትጉ ላም ጡት የሚታይ ከሆነ ይቀባቡታል። ስለዚህ ጥጃ አብራ ትውላለች። አስነካው። አንዳንድ ላሞች ደግሞ አሉ አስጠብቶም ይገቡ አሉ። ስለዚህ ጥጆች ጠዋት ከላሞቹ ጋር ይወጡ ይወላቹ ከላሞቹ ጋር ይወጡና ቀኑን ሙሉ ከላሞቹ ጋር ገጦ ማታ ይገባሉ። ማታ ገቡ ጡቱ ልክ እኛ ከተማ ላይ በፋርም ውስጥ በሼድ ውስጥ አስገብተን እንደምንሰራው ልክ ቤት ሲገቡ ጡቶቻቸው በውሃ ይታጠባል። በውሃ ይታጠብና ምን ይሆናል? ጥጆቹ ያኔ ነው ለመጥባት የሚሄዱ። ለምን? ሽታ የለም፣ ምን የለም። ትንሽ እበት ወይ ደግሞ ትንሽ ነገር ጡት ላይ ካዩ ጥጆቹ አይጠቡም። ለምን? የውስጣቸው ፍላጎት ነው። ሶ እኛ ደግሞ እንደ ሳይንስ ምንድነው የምንለው? እንደ ሳይንስ እኛ የምንለው ምንድነው ጡቶች እበትን ከተቀቡ እበት ውስጥ ያለ ፓቶጂኖች አሉ። ማስታየትን የሚያመጡ የጡት በሽታ የሚያመጡ ማለት ነው። የጡት በሽታ የሚያመጡ ስላለ የጡት በሽታ በጡት በኩል ይገባል። ስለዚህ ከደስ ይሄ ከአፈር ከምን፣ ይሄ እበትና እዛ ላይ መቀባት ማለት በሽታ ማስገባት ማለት ነው። ምናልባት ሎካል ስለሆኑ እነዚያው ሎካል ናቸው። ሎካል ስለሆኑ በሽታኝ መከላከል አቅማቸው ከፍተኛ ነው። ኢሙኒቲ ሲስተማቸው ትልቅ ነው። ግን በሆሊስቲን በጀርሲ ስናይ ግን እንደዚህ ያደርገው ምንድነው? በትላልቅ ፋርም ላይ ምንድነው የምናደርገው? ወደ አለባ ስንገባ መጀመሪያ ጡቶችን ማጠብ ነው። ግትን ማጠም ነው። ግትን ካጠምን በኋላ ጡቶችን ካጠምን በኋላ በፎጣ ማድረግ ነው። ካደረግን በኋላ ቀጥታ ወደ አለባ እንገባለን። ከአለባ በኋላ ደግሞ አብዛኛው ፋርሞች ምን ያደርጋሉ? አዮዲንን ይቀቧሉ፣ ወይ አዮዲን ስፕሬይ ያደርጋሉ ወይ አዮዲን ደግሞ በኮተን ይቀባሉ። ለምን? ቶይኖች በዛ በጡት በኩል ገብቶ ጡት እንዳበላሹ ነው። የወተት ላም ላይ ደግሞ ትልቅ ነገር የሚፈለገው ነገር ምንድነው? ጡቶቻቸው ነው። ይሄ ጡት ካናሉ አደሩ ትክክል ከሆነ የምንፈልገውን ምርት ልናገኝ እንችላለን ማለት ነው። ስለዚህ እነዚህ ሎካል ስለሆኑም ይሄ በቱም ይቀባል። ስለዚህ ጡቶቹም አይደፈኑም። ሳይንስ እንግዲህ አልደረሰበትም ብዬ አስባለሁ። በሆሊስትኖች ላይ ግን በጣም ከፍተኛ ችግር ነው የሚያመጣው። በሎካል ላይ እኔ የምመክረው እንዳንዳችም የሚመክረው ነገር ምንድን ነው ነገር ሎካሎቹንም ጠዋት ይውላቸው። አሁን እዚህኛው ነው እዚህኛው ጡት ለሙሉ ጡቷ በእበት የተነካ ነው። ምናልባት የሚታይ ከሆነ እንፈልገዋለን። አሁን ይኸውላችሁ እጅኛው የጀርሲ ቅልቅል ትንሻላት እናቶቻችን፣ ለምንድን ነው እንደዚህ የሚቀቡት? አብራም የምትውል ጥጃ አለች። ያቺ ጥጃ እሷን እንዳትጠባ ነው። ይሄ ግን ሳይንቲፊክ በምንም ጭራሽ አይመከርም። እበትን ከመቀባት ጥጆቹ ለየብቻ ማዋል ነው መልካም የሆነው። አሁን እነዚህ ሁለቱን እያቸው፣ ከለራሱ ራሱ ስታዩ እናትና ልጅ ናቸው። ይቺኛዋ ድጋሜ እርግዝና የያዘች ይመስለኛል። እነዚህ ከብቶች ውስጥ አንድ በሬ አንድ ወይፈን የለበትም። ምን ያደርጋሉ አባቶቻችን? አሁን በዚህ ጊዜ ስራ ሁሉም አልቋል። በርግጥ አሁን የአዝመራ ጊዜ ነው፣ የደረሱ እህሎች የሚታጨዱበት ጊዜ ስለሆነ በሬ አሁን አያስፈልግም። በሬም ያስፈልገው መቼ ነው? ልቅ የውቂያ ጊዜ ሲደርስ። እህልም በሚወቁበት ጊዜ በጣም ያስፈልጋል። በብዛት ግን በፈረሶችም ይወቃሉ። በዚህ ምን ያደርጋሉ፣ በሬዎችን ይሸጣሉ። ይሸጡና ለሚፈልጉት አላማ ይጠቀሙና ልክ እርሻ ሲደርስ ደግሞ ምን ያደርጋሉ፣ በሬዎችን መልሶ ይገዛሉ። እና ለዛ ነው አሁን እዚህ ውስጥ ይውላችሁ አንድም በሬ የለም። አባቶቻችን የሚያደርጉት ምንድነው ጊዜን ያውቃሉ። መጠቀም የሚፈልጉበት ምናልባት አሁን ይሄኛው እንዲህ እንደምታዩት ሙሉ ለሙሉ ይውላችሁ ገጠር ነው። አንድ ማብራት የለም ምናልባት ምን ያደርጋሉ? በሬዎችን ይሸጡና ከተማ ላይ መሬት ይገዛሉ፣ ቦታ ይገዛሉ፣ ቤት ይሰራሉ። እችኛ አሁን እችኛዋ ግደር ነች፣ ጀርሲ ነች። አልወለደችም። አሁን ይኸውላችሁ ከጠዋት ጀምሮ አሁን ሰባት ሰዓት አካባቢ ነው። ከጠዋት ጀምሮ ስትግጥ ነው የዋለችው። ስለዚህ አሁን የእረፍታቸው ጊዜ ነው መጠለያ ቢኖርና ስለዚህ አሁን ምንድነው እንዲህ ያመነዥጉና 9 ሰዓት ውሃ ለመጠጣት ይሄዳሉ? ውሃ ለመጠጣት ሄዱና ውሃን ከጠጡ በኋላ ሆዳቸው ትንሽ ከጎደለ በኋላ በቀጥታ ይመለሱና ወደ መጋጥ ይሄዳሉ። እንግዲህ ምንድን ነው እዚህ የሚደረገው ጠዋት ሁለት ሰዓት እስከ ማታ አስራ አንድ ሰዓት ስግጡ ነው የሚውሉት። ግን ቤት ላይ ቤትን አዘጋጅተን በረትን አዘጋጅተን ተመጣጠነ መኖን አዘጋጅተን ከብቶችን እንደዛ ብንቀልባቸው እዚህ ጋር ይውላቸው አሁን አንድ ፀሐይ ይመታቸዋል እዚህ ጋር አሁን ሉዝ ያደርጋሉ። ስለዚህ ምንድነው አሁን አሁን ባለዚህ ከብት ምናልባት እዚህ ጋር አሁን አስር ሃያ ከብት ሊኖረው ይችላል። አስሩ ሃያ ግን የሆሊስቲ ዝርዮችን ሁለቱን ላይ ወክሉ ይችላሉ። አርሶ አደሮች እንዲሁም አርብቶ አደሮች ከብትን ቁጥር ከመቁጠር ጥሩ ዝርያ ያላቸውን ከብቶች ቢዙ አሪፍ ነው። የወተት ላሞችን እንዲህ ሜዳ ላይ ከምናውላቸው? የተመረጡ የወተት ላሞችን ቆንጆ ዝርያ ያላቸውን በቤታችን መያዝ ነው። አሁን እቸውን የወተት ላም ናት፣ ቁመቷን እዩ። አሁን ከዚህ እዚህ ውላ ስትግጥ ውላ ማታ የሚገኘው ወይ ሁለት ሊትር ወተት ነው የሚገኘው። ደግነቱ ምንድነው ወጪ የለውም። ወጪ የለውም ማለት እዚህ ስትግጥ ትውላለች። እንደዚህ አይነት ሁለት ሶስቱ ሽጠው አንድ ቆንጆ ዲቃላ ከብት ቢያዝ 16 15 ሊትር ወተት ሊገኝ ይችላል። ይሄ ከኢኮኖሚ አንፃር ደግሞ ያኔ ቶሎ ለማደግም ለመለወጥም ይሆናል። ስለዚህ እንደዛ አይነቶቹም መያዝ መልካም ነው። ይህ ዛሬ ውሎ ይሄን ይመስላል።